ሰላም ሰላም እንዴት ናችሁ ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል የምናስተምራቸው ትምህርቶችም እንግሊዘኛ አማርኛ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር እድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ ኦንላይን ትምህርት ቤት የመማር እድላችሁን ሰፋ አድርጎ መጥቷል መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስት አድርጉ እያልን ቪዲዮችንም ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። በዛሬው ዕለት ደግሞ ይጀላችሁ የቀረው የቪዲዮ የአማርኛ ፊደላት ፊደላትና የእንግሊዘኛን ኮንሶናንት ሌተር ወይም ደግሞ የእንግሊዘኛ ተነባቢ የሚባሉትን በዚሁ መልኩ ይጀላችሁ ቀርብ ያለው እናንተ እስከ እስከመጨረሻ በመያዝ ማን የማን ተነባቢ እንደሆነች በደንብ አድርጋችሁ ማወቅ ይኖርባችኋል ማለት ነው። እንግዲህ ከዚህ ላይ የምታዩዋቸው እነዚህ ተነባቢዎች ናቸው ማለት በአማርኛ ሀ የሀ ተነባቢ በእንግሊዘኛ እስር እነዚህ ተቀምጠዋል ማለት ነው ከያዛችሁ ወይም ደግሞ ከሸመደዳችሁ በኋላ ከዚህ ላይ የምትጨምሩበታላችሁ ቮ ሌተር ወይም ደግሞ አናባቢ የሚባሉት ይጨምራሉ ማለት ነው። እነዚያንን በሌላ ቪዲዮ እናያቸዋለን። ስለዚህ ዛሬ የምናያቸው ሙሉ የአማርኛ ፊደላትን ተነባቢዎችን ወይም ደግሞ ኮንሶናንት ሌተር የሚባሉትን የእንግሊዝኛ ሌተሮች በዚሁ ቪዲዮ አካትቼ ይጀላችሁ ቀርብ ያለሁኝ። ስለዚህ እናንተ ቪዲዮውን በደንብ አድርጋችሁ በመመልከት ማወቅ ይኖርባችኋል ማለት ነው። እሺ ሀ እንላለን። ከዚህ ላይ ሀ፣ የሀ ተነባቢ ወይም ደግሞ ኮንሶናንት ሌተር ኤች ነች። ኤች ነች። ኤች እንግዲህ ከዚህ ላይ እንደምትመለከቱት ሀ ኤች ከሆነች የሀ ቤተሰቦች በሙሉ ማንን ይጠቀማሉ ወይም ደግሞ ማንን ይወስዳሉ ማለት ነው። ኤችን ይወስዳሉ። ምንድን ነው የሚለይልን ቮወል ሌተር የሚባሉት ወይም ደግሞ አናባቢ የሚባሉት ድምፁን ወይም ቅርጹን ይለይሉና ቤተሰቡ የትኛው የኻ ሁለተኛ ፊደል ወይስ የሶስተኛ ፊደል የሚለውን እሱ ይለይልናል። በወሌተር ወይም ደግሞ አናባቢ ማለት ነው እንጂ ሀ ብለን ከሀ እስከ ሆ ያሉት ኤችን ነው የሚወስዱ ኤችን ነው የሚወስዱ። ሌላ ለ ለ ለ ስንል ደግሞ የምንጠቀማት ኮንሶናንት ሌተር ኤል ነች። ኤል ኤል መ ስንል ኤም ኤም ኮንሶናንት ሌተር ኤም እንወስዳለን። ከዛ አንደኛ ፊደል ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እንዲሁም ሰባተኛ የሚለውን ደግሞ እንጨምርበታለን። ምኖችን በሆን ሌተሮችን ማለት ነው። መጀመሪያ አናባቢ ማን ነች፣ የሁለተኛ አናባቢ ማን ነች፣ የሶስተኛ አናባቢ ማን ነች የሚለውን በደንብ አድርገን እዚያ ላይ እናውቃለን ማለት ነው፣ ወይም ደግሞ መረዳት ይኖርብናል። እሺ፣ ሰ የሰ ተነባቢ ማነች? ነች፣ ኤስ ነች፣ ኤስ ነች። ረ የረ ተነባቢ አር ነች አር፣ አር። ሸ የሸ ተነባቢ ኤስ ኤች፣ ኤስ ኤች። ቀ የቀ ተነባቢ ኬ፣ ኬ። ኪውም ትሆናለች፣ ከዚህ ላይ ኪውም ትሆናለች። ኬ በዋናነት ኬን እንጠቀማታለን ማለት ነው በ የበተነባቢ ቢ ቢ በ የበተነባቢ ቪ ቪ ተ ተ የተ ተነባቢ ቲ ቲ ቻ የቸ ተነባቢ ሲ ኤች ሲ ኤች ነ የነ ተነባቢ

አ የአተነባቢ ኤ ነች እንግዲህ አ ስንል አናባቢ አይኖራትም መቼም ኤ ነው የምናስቀምጣት እራሷ ድምጽ ስለሆነች ማለት ነው ከ ከ የከተነባቢ ኬ ኬ ወ የወተነባቢ ደብሊው ደብሊው ዘ የዘ ተነባቢ ዜድ ዜድ ዣ ዣ የዣ ተነባቢ ዜድ ኤች ደ ደ የደ ተነባቢ ዲ ጀ የጀ ተነባቢ ጄ ገ ገ የገ ተነባቢ ጂ ጂ

ከቸገ የተመሳሰለ ነው። ጠና ተም የተመሳሰለ ነው። ጠና ፐም የተመሳሰለ ነው። አንዳንዴ የሚደጋገሙ ነገሮች አሉና እዚህ ላይ ማስተዋል ግድ ይላል። ፒ ጸ ኤፍ ፐ ፐ ፒ ፒ በዚህ መልኩ ተቀምጠዋል ማለት ነው። እንግዲህ ሞክሻ ፊደላት የሚባሉት መደጋገም ስለማያስፈልግ ያው እነዚያው ራሳቸው ስለሚሆኑ እዚህ ጋ አልተጻፉም። ምሳሌ ፀይ የሚለው ሌላ ሞሸ ፊደል አለ ፀን በዚሁ መውሰድ እንችላለን፣ መደጋገም ስለማያስፈልግ ማለት ነው። ሌላ የካንም በተመሳሳይ በዚሁ መውሰድ እንችላለን ማለት ነው። እንግዲህ ውድ ተመልካቻችን በዛሬ ለት እጀላችሁ የቀረውን ቪዲዮ ከዚህ እናቆማለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ